ብርትኳን ተመስገንን ጨምሮ አስራስድስት ግለሰቦች ላይ በኢቤስ ቴሌቪዥን የሐሰተኛ መረጃ በማሰራጨት የሽብር ወንጀልን ጨምሮ ሶስት ክሶች መመስረታቸውን ተከትሎ የተለያዩ መረጃዎች እየወጡ ይገኛሉ። ከፋኖ ጋር ተገናኝቶ የነበረው የብርትኳን ጉዳይ መቋጫው ምን ይሆን የሚለውን በስፋት እንመለከታለን። የአማራ ማህበር በአሜሪካ ያወጣው መግለጫና ከሰሞኑ እያነጋገር ያለው በበርካታ የኢትዮጵያ ክልል ከተሞች ላይ እየተደረገ ያለው የወጣቶች አፈሳ ጉዳይን በተመለከተም ሰፋ ያለ ዝርዝር መረጃ አዘጋጅተናል። ዓለም በኤርትራ ጉዳይ የመረጠው ዝምታ ታላቅ የሞራል ውድቀት ነው። ኤርትራ የምትመራው ነጻነትን በፍጹም በማይፈቅድ አምባገነን መንግስት ነው። የኤርትራ ባህረኞች ማህበር ፕሬዚደንት ስለ ኤርትራና ስለ ኢሳያስ አፈወርቂ ምናሉ የሚለውን በዝርዝር መረጃችን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ ለቻለላችን አዲስ ከሆናችሁ ቻላላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየለቱ የምንለቃቸውን ቪዲዮዎች ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የአማራ ማህበር በአሜሪካ ባወጣው አዲስ ሪፖርት ባለፈው ሳምንት በመንግስት ጥምር ጦርና በፋኖ ኃይሎች መካከል የሚካሄደው ጦርነት እንደቀጠለ አስረድቷል። ከሚያዝያ ሀያ እስከ ሚያዝያ 26 ባለው ጊዜ በ12 የአማራ ክልል ዞኖች ውስጥም በሚገኙ 52 ወረዳ ወይንም ደግሞ ከተሞች ውስጥ ውጊያዎችና የሰብአዊ መብት ሰቶችም መከናወናቸውንም ዘገባው ጠቅሷል። ከእነዚህም መካከል ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ፣ ባርዳር፣ ሰሜን ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር ምዕራብ ጎንደር ሰሜን ጎንደር እንዲሁም ወልቃይ ጠገዴ ሰቲት ሁመራ ይገኙበታልም ብሏል በሪፖርቱ። እንዲሁም በአምስት ዞኖች ውስጥም በሚገኙ አስራ አምስት ወረዳዎችም በሳምንት ውስጥም በሰላማዊ ሰዎች ላይ ጉዳት እንደደረሰ ጠቅሶም በመላው አማራ ክፍልም የግዳጅ ወታደራዊ ምልመላ ሲከናወን መቆየቱንም ነው ሪፖርቱ ያስታወቀው። በተጨማሪም በአላማጣ ከተማ አማራዎችን ያገለለ የእርዳታ ክፍፍልና ቅጥር እየታየ መሆኑን ነው የአማራ ማህበር በአሜሪካ ባወጣው አዲስ ሪፖርት ላይ የ ገለጸው ይህንንም ተከትሎ በርካታ ጉዳዮች በዚህ ሀሳብ ላይ እየተሰጡበት ይገኛሉ። በርካታ የፖለቲካ ተንታኞችም ጉዳዩን በስፋት እየተመለከቱት ይገኛሉ። ብርቱካን ተመስገንን ጨምሮ አስራ ስድስት ግለሰቦች ላይ የተመሰረተው ክስ እያነጋገረ ይገኛል። ብርቱካን ተመስገንን ጨምሮ አስራ ስድስት ግለሰቦች ላይ በኢቢኤስ ቴሌቪዥን ያሰተኛ መረጃ በማሰራጨት የሽብር ወንጀልን ጨምሮ ሶስት ክሶች ተመሰረተ። ተከሳሾቹ በትናንትና ሁለት ከሰዓት በኋላም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት ቀርበውም በተፈጸመው የወንጀል ድርጊት እንደ የተሳትፏቸው የቀረበባቸውን ክስ ተነቦላቸዋል። ጠቅላይ አቃቤ ሕግም ክስ የተመሰረተባቸው በአሜሪካና በአገር ውስጥ የሚገኙ ሲሆን መዓዛ ማሀመድ ተስፋዬ ወልደ ስላሴ ኢቤስ ቴሌቪዥን ኃላፊነት የተወሰነ የግል ማህበር በአዲስ አበባ ከተማ በተለያዩ ተቋማት የሚሰሩ አመራሮችና ና ብርቱኳን ተመስገንን ጨምሮ 16 ግለሰቦች ናቸው ከአንደኛ እስከ ስድስተኛ ያሉ ተከሳሾችም በ1996 ዓ.ም በወጣው የወንጀል ህግ አንቀጽ 32 ቅንፍ አንድ ቅንፋ ሊተዋ ቅንፍ ለ እና የሽብር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1176 ህዝባር 2012 አንቀጽ 3 ህዝባር 1 ህዝባር ለስር የተደነገገውን ከተላለፍም ክስ ቀርቦባቸዋል። ተከሳሾች ለጊዜው በቁጥጥር ስር ካልዋሉ ሌሎች ግብረአበሮቻቸው ጋር በመሆን የፖለቲካ ዓላማን በኃይል ለማስፈጸም በማሰብ በህገ መንግስት የተቋቋመውን የፌዴራልና የአማራ ብሔራዊ ክልላዊ መንግስትን በኃይል በማስወገድ ስልጣን ለመያዝ ይህ ካልተሳካ ደግሞ መንግስትን በኃይል በማስገደል ለድርድር እንዲቀመጥ ማድረግ የሚል ዓላማን በመያዝ መንቀሳቀሳቸው በክሱም ተመላክቷል። ተከሳሾቹ ይህንን ዓላማቸውን ለማሳካትም በአማራ ክልል በተለያዩ ዩኒቨርሲቲዎች የሚማሩ የኦሮሞ ብሔር ተወላጅ ተማሪዎች ላይ ከፍተኛ ጥቃት እንዲደርስባቸው በማድረግም በአጸፋው በኦሮሚያ ክልል የሚኖሩ የአማራ ብሔር ተወላጆች ላይም የኦሮሞ ብሔር ተወላጆች አደጋ እንዲያደርሱ በማድረግም የብዙሀን ሕይወትና ንብረትን ለከፍተኛ አደጋ በማጋለጽ በሀገሪቷ ውስጥም ከፍተኛ ትርምስ ለመፍጠር ማሴራቸውም ተብራርቷል። በዚህም ኢትዮጵያ ውስጥ የሕግ የበላይነት እንዳይኖርና መጨረሻ የሌለው ከፍተኛ የሰው ሕይወት እልቂት እንዲከሰትም በማድረግ መንግስት ሀገሪቷን ተረጋግተው እንዳያስተዳድር የሀገሪቷን አንድነትና ሉዓላዊነት እንዳያስጠብቅ የዜጎችን በሰላም የመኖር መብትን እንዳያስከብር ለሰው ሕይወትና ንብረት ነት ዋስትና እንዳይሆን በማድረግም አጋጣሚውን በመጠቀም ተከሳሾቹ በሀገር ውስጥና ከሀገር ውጭ ሆነው በመናበብ የተመደቡበትን የስራ ኃላፊነትን እንደ መልካም አጋጣሚ በመጠቀም ከመስከረም ወር 2017 ዓ ም ጀምሮ እስከ መጋቢት ወር 2017 ዓ ም ድረስ መንቀሳቀሳቸውን ክሱም ያሳያል። የተለያዩ ሀሰተኛ መረጃዎችን በማዘጋጀትና ለስድስተኛ ተከሳሽ ብርቱካን ተመስገን ያሰለጠኑትን ሀሰተኛ ታሪክ እውነተኛ ታሪክ አስመስሎ በመቅረጽና በሀገር ውስጥና ከሀገር ውጭም ላሉ ዜጎች እንዲደርስም በማድረግ በህዝቡ ዘንድ ከፍተኛ ቁጣ እንዲቀሰቀስ ማድረጋቸውን ነው አቃቤ ሕግ በክሱም ያስረዳው። በዋነኝነትም ስድስተኛ ተከሳሽ በደምቢዶሎ ዩኒቨርሲቲ ተማሪ በነበረችበት ወቅትም ተጠልፋ እንደተደፈረች በማስመሰል ሀሰተኛ መታወቂያን ጨምሮ የገንዘብ ድጋፍና እቅድ አውጥቶ በመስጠትና በተግባርም በመሳተፋቸው ተከሳሾቹ የሽብር ወንጀል ክስ ቀርቦባቸዋል። ሁለተኛው ክስ ከሰባተኛ እስከ 11ኛ ተከሳሾች ባሉ ተከሳሾች ላይ የቀረበ ሲሆን በ1996 ዓ ም በወጣው የወንጀል ህግ አንቀጽ 32 ቅንፋን ቅንፋ ሊተዋና ቅንፍ ለ ለአንቀጽ ሰላሳ አራት እንዲሁም አርባ ሶስት ቅንፍ ሶስት አርባ ስድስት እናም የጥላቻ ንግግር እና የሀሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር በወጣው አዋጭ ቁጥር አስራ አንድ ሰማኒ አምስት እዝባር ሀያ አስራ ሁለት አንቀጽ አራት አምስት ና ሰባት እዝባር አራት ስር የተደነገገውን በመተላለፍ ክስም ቀርቦባቸዋል። ሰባተኛ ተከሳሽ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበር ና ስምንተኛ ተከሳሽ ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር የኢቢኤስ ቴሌቪዥን ኩባንያ ሆኖ ተከሳሽ ታሪክ የተላለፈበትን ፕሮግራም የሚመራ ዘጠነኛ ተከሳሽ ማክዳ ፍሳጽዮን ማክዳ ሰፋ የሲልቨር ስፕሪንግ ፕሮዳክሽን ና ፕሮሞሽን ስራ አስኪያጅ እና የኢቤስ የመዝናኛ ፕሮግራም ኃላፊ አስረኛ ተከሳሽ ታሪኩ ኃይል ረታ በኢቤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም ዳይሬክተር አስራ አንደኛ ተከሳሽ ህሊና ታረቀኝ አረጋ በኢቤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም ረዳትም ናቸው። በተለይም ዘጠነኛ ተከሳሽ የስድስተኛ ተከሳሽ ብርቱካን ተመስገን ታሪክ እውነትነቱና ትክክለኝነቱን የሚያጠራጥር ነው የዩኒቨርሲቲውን ስም ባይጠቀስም ባለፉት ት የዩኒቨርሲቲ ተማሪዎች ታግተው ጠፉ ከተባሉት ጋር የሚያገናኝ ታሪክ ስለሚመስል አሁን የተቀረጸው ፕሮግራም ከተሰራጨ በኋላ ሰዎች የሚረዱት የጠፉት ተማሪዎች እጣፍንታ ሞተዋል ማለት ነው የሚል ድምዳሜ ላይ የሚያስደርስ ሊሆን ስለሚችልና የታሪክ ከተሰራጨ ሁከትና በጥብጥን አስነስተው የሰውን ሕይወት ለአደጋ የሚያጋልጥ በመሆኑና ታሪኳም ልክ ባለመሆኑ ኤግዚኪቲቭ ፕሮዲሰር ውሳኔ እንዲሰጡበትም እንጠይቃለን የሚል አስተያየት የሰባተኛ ተከሳሽ ኢቤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበር የህግ ክፍል ቢያቀርብላትም አስተያየቱና የስራ ኃላፊነቷን ወደ ወደ ጎን በመተው ትክክለኛ ያልሆነ የተቀነባበረ ታሪክ በቀን 14 7ኛ ወር 2017 ዓ.ም በኤቤስ ቴሌቪዥን አዲስ ምዕራፍ ፕሮግራም ለብዙ ህዝብም እንዲደርስ ያደረገች በመሆኑ ክሱም ተመስርቶባታል። አስረኛ ተከሳሽ ታሪኩ ኃይሌ ምረታ የአዲስ ምዕራፍ ፕሮግራም ዳይሬክተርና፣ 11ኛ ተከሳሽ ሊና ታረቀኝ ረዳት ዳይሬክተርነት የስድስተኛ ተከሳሽ ብርትኳን ተመስገን በአካል ያገኟት በመሆኑ ታሪክ ውስጥም ብዙ የሚያጠራጥሩ እውነት የማይመስሉ ንግግሮችም እያሉ በበቂ ማስረጃ ማረጋገጥ እየቻሉ ባለማድረግ ግብረአበር በመሆን በፈጸሙት የጥላቸው ንግግር ንግግርና ሐሰተኛ መረጃ ስርጭት ወንጀልም ተከሰዋል። ሶስተኛ ክስ በሶስተኛ በስድስተኛና ከ12ኛ እስከ 16ኛ ባሉ ተከሳሾች ላይ የቀረበ ሲሆን ተከሳሾቹ በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 3 ቅንፍ አንድ ቅንፍ አል እናም ቅንፍ ለ33ና የሙስና ወንጀሎችን አዋጅ ቁጥር 881 ህዝባር 2007 አንቀጽ 9 ቅንፍ 2 በመተላለፍ ነው ክስም የተመሰረተባቸው። ተከሳሾችም በዋና ወንጀል አድራጊነት ተከፋይ በመሆን በመላ ሀሳባቸው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 ዓ ም ከተለያዩ ግለሰቦች ወደ የባንክ ሂሳብ ቁጥርም እንዲገባላት ሁኔታዎች ያመቻቹ መሆኑን በክሱም ተዘርዝሯል። በዚህም ተከሳሾቹ በፈጸሙት በስልጣን አላግባብ መገልገል ወንጀል ክስም ተመስርቶባቸዋል። ከዚሁ ጉዳይ ጋርም በተያዘ ተጠርጥረው በቁጥጥር ስር የነበሩት አራት ግለሰቦችም በዋስትና እንዲለቀቁ ፍርድ ቤቱ ትዕዛዝን ሰጥቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት የግራና ቀኙን ክርክር ለመስማት ለግንቦት አምስት ቀን 2017 ዓም ተለዋጭ ቀጠሮን ሰጥቷል። ወደ መጨረሻው መረጃችን ስናመራ ኤርትራ የምትመራው ነጻነትን በፍጹም በማይፈቅድ አምባገነን መንግስት ነው። ጀነራል ፓውሎ አንቶኒዮ የኤርትራ ባህረኞች ማህበር ፕሬዚደንት ናቸው። ይህንን ያሉት በዓለም ላይ ያሉ የሰብአዊ መብት ተሟጋጅ ተቋማትና ተጽዕኖ ፈጣሪ ሰዎች የማይናገሩላትና ዘብ የማይቆሙላት ሀገር ነች ኤርትራ። ይሁን እንጂ በየቀኑ ከፍተኛ የሰብአዊ መብት ጥሰትና ስቃይ የሚደርስባት የተዘነጋችም ነች። የሻዕቢያ መንግስት ሀገሪቱን እንደ ወታደራዊ ካምፕ ከየአቅጣጫው በአፈሙዝ ወጥሮ ያስተዳድራታል። በኤርትራ ውስጥ የሚኖሩ ዜጎችም በጥብቅ ባገናኛ ቁጥጥር በፍርሃት ውስጥ ይኖራሉ። ነገ ምን እንደሚፈጠር ዋስትና የላቸውም። ህይወታቸው ነጻ አይደለም። በወደፊት ምጣቸው ላይ እርግጠኛም አይደሉም ሲሉም ኢንጂነር ፓውሎ አንቶኒዮ ሰፋ ያለ መረጃን በዚህ ጉዳይ ላይ አብራርተዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርግ እናመሰግናለን። በቀጣይ እስክንገናኝ ድረስ ቻልቆዩልን።